ተታታሪም ደስ ሳታገኝ እያልኩኝ አይደለም ግን የጥላቻን ጥግ እያዩት በጣም ነው ማ የዛኔ ደግሞ እልህ ብሎቅ ያስደርጋል። ዘረኝነት ጥሩ አይደለም። እስቲ ስለ ብሩት ያው አሁን ስለ አንዱ ዓለም ያወራችሁትን ያዙ። እስኪ ስለ ብሩት ያው አንዱ ዓለምና ቀነኒ ሁለት ሰዎች ናቸው። ምንም ምንም አደ ስለዚህ ሴት ሴት አውሩ። ስለዚህ ስለ ውሸታም ሴት አውሩ። ስለ መዓዛ መሐመድ እስቲ አውሩ። አይደብራችሁ አሁን ስ ስለ መዓዛ መሐመድ ምን አቅዳችሁ፣ ምን ሰርታችሁ፣ ምን ያህል ህዝብን ሊያጨርስ ስለነበረ ኬዝ አውሩ። ስለሱ ግን አታወሩም ማለት ነው። እውነት ነው ብላችሁ ነው የምትቀበሉት። ስለዚህ ስለ አንዱ ዓለም ማታወሩ፣ ስለ ቀነኔ ማታወሩ፣ የምታውቁት ነገር የለ። እውነት እንኳን ቢሆን አንዱ ዓለም ቀነኔ ቢገላት እንኳን አያገባችሁ። አገቱ በጣም ሰራችሁ። እግዚአብሔር ምስክሬ ነው። በጣም የምታናደዱት በጣም የምታናደዱት ምን አገባችሁ? ስለቀነኒ ምን አገባችሁ? እናንተ ስለ ራሳችሁ ህይወት፣ መጀመሪያ ስለ ራሳችሁ ህይወት ጨርሱ። ጋይስ ቶክ አባውት ዮር ሰልፍ። ኢዝ ኖት ዮር ቢዝነስ። የኦሮሞ ፍትህ አቅ ማለታችሁ ነው። በነገራችን ላይ ፍትህ አቅ ፍትህን ይደብቃል አድርጎ ነገሩ የኦሮሞ ህዝብ በቃ ሞቷል። ምን በቃ በቃ እናንተ እንግዲህ በቃ አሁን እናንተ ገብታችሁ ስለ ቀነኒ በቃ የኦሮሞ ህዝብ ፍትህ አይሰጥም ማለት ነው ለራሱ ልጅ ወይስ ምንድን ነው? ይህ እኮ ንቀት እኮ ነው። እኔ በነገራችን ላይ እንደዚህ ዓይነት ነገር መናገር ፈልጌ አይደለም፣ ግን አንዳንድ ደንቆሮች ስላሉ፣ እነዚህ ደንቆሮች የተናግረው ስለማይናገሩ፣ ወሳምነ ስለማያሳምኑ አሁን ስለፍትደ ይህ ህዝብ ለአንድ ልጁ ያንሳል ማለት ለልጆቹ ያንሳል። ለሁለቱ ልጆች ፍትህ ለመስጠትም ለማሰርም ለመቅጣትም አለዩ እነማን ናችሁ? ናት እነማን ናችሁ? ፌተላቀፍት ከራሳችሁ ውጭ ይ ፍትህ ለትግራይ አትሉም፣ ይ ፍትህ ለሌላ አትሉም። በሉ ኦኬ አንዴ ሁለቴት ግን እንደው እንዲህ ክር ለቀነኒ ብላችሁ ነው ውያር ኢትዮጵያ ውያር ኢትዮጵያ በሌላ ጫን ጠይቁለት። አዎ ኢትዮጵያ ይቆጣች። ለምን ላጫን ሳትጠይቁለት በሌላ እስከዛሬ ፍታ ላገኝ ማጫል እ ብዙ ኦሮሞ ልጆች የሞቱ አሉ። ብዙ ትጠይቃችሁልና። ለምሳሌ የተገደሉ ብዙ አሉ በፖለቲካው ም እጻን ልጃለች። ጠይቁልና የእነሱንም ፎቶ እያነሳችሁ ለምን አትጠይቁልን? ዋይ ዋይ እንዳልም ላይ ተችቻላችሁ። እንዴ ብዙ እኮ አሉ። ለምሳሌ እነሱ ብዙ እኮ አሁንም የሚሞቱ ቁሴቶች አሉ። እነሱንም እያጣራችሁ ዋይ አንዱ አለም ላይ በምን አወቃችሁ? አንዱ አለም መግደሉ በምን አወቃችሁ? አንዱ አለም መግደሉ ጊዜ ላይ ምን የሚያስቸኩላችሁ ነገር አለ? ነው ምን ነው? አንዱ አለም አንዱ አለምን ማጥፋት ትፈልጋላችሁ? እውነት ልጅቷን ከዚህ በፊት ታውቃታላችሁ? ፎሎ ታረጓታላችሁ? በምትሰራው ስራ ታውቃታላችሁ? ታውቃታላችሁ ወዳችኋትም አዝናችሁላት ያላችሁ እንኳንስ ለአንድ ልጁ ለቀነኒ አይደለም፣ ያ እንኳንስ እውቅና ላላት ለዚህ ህዝብ ለተለዋለችው አይደለም፣ ፍትህ የሚሰጥ ህግ አለ። አንዳንዴ መናገር ጥሩ ነው መጠየቅ ጥሩ ነው እንደ ሰው ተሰጥቷችሁ አንዳንዴ ግን ክርርርርርር ስትሉ የባሰ እንዲያውም እልህ ነው የምታስገቡት ሰው ሰውን እልህ ታስገቡና ያ ወደ ሌላ ሊለወጥ ይችላል ወደ ሌላ ምክንያቱም ህግ አለ ህግ አለ በኦሮሞ አንድ ሰው ህይወት ካጠፋ የጉማ ስርአት ነው ይባላል። የኦሮሞ ህግ ነው። ስለዚህ በጉማ ስርአት ሊለቀቅ ይችላል። ቢሆን እንኳን ላቸሁ ምንም ልታረጣቸው ኦሮሞ ደግሞ የራሱ አምልኮ ስላለው ያንን ደግሞ ባያደርግ እሱ ይገኝ እሱ መሞቱም አይቀርም። በሰላም አይኖርም። ጉማ የጉማ ህግ አለ። እና የዛኔ ምን ልትሆኑ ነው? ምን ትሆናላችሁ? ሚራ ቢራቢሮ ምንም አትሆኑ። አያችሁም? አንዳንድ ጊዜ ለራሳችሁ ህይወት እንትን በሉ። ለራሳችሁ ህይወት ታገሉ። ስለራሳችሁ ህይወት ቼንጅ ዩር ላይፍ ጋይስ ኦኬ። የራሳችሁን ላይፍ ቼንጅ ስታረጉ በኢኮኖሚ ስትሮንግ ስትሆኑ ስትሆኑ ህጉን መለወጥ ትችላላችሁ። ድሃ ምንም ማብቀት አይችሉም። ድህነት የእውቀት ማጣትን ያመጣል። ኮ ግዚብሔር ምስክር መማር ብቻ አይደለም፣ መማር ብቻ አይደለም፣ መማር ብቻ አይደለም። አንዳንድ ጊዜ ተማርም የምትሉት አልተማርም የምትሉት ደደብነታቸሁ በዚህ በዚህ ልክ ሲሆን ይደብራል፣ ይደብራል። በነገራችን ላይ እነዚህ ባልና ሚስቶች አንዱ አለምም ቀነኔ ለእናንተ ምንድን ናቸው ተብለ ብትጠየቁ እርግጠኛ ላይ ምንም አድ ምንም አድ ትላንትና ማታውቋችሁ ትናንትና እሷን እሱን የማታውቋቸው ሰዎች ናቸው። ዛሬ ትሉት በጣም ደዛ በቃ አንዳንዴ እንዲ ምን ሰምተው ነው ወይ ምን ሰምታችሁ ነው? ህግ የለም ወይ? ይሄንን የሚመልስ ህግ የለም ወይ? ሁ አሪዩ በቃ ህግ እንደሌለው ነው ወይ የምትቆጥሩት ወይስ ምን ታርጌት ያደረጋችሁት ነገር አለ ነው የሚያስብለው። ገባችሁ በቃ ህግ አውጪ ናችሁ፣ ህግ ቀራጭ ናችሁ፣ ህግ ፈላጭ ናችሁ፣ ህግ ምናምን አራጊዎች ናችሁ፣ አስፈራጅ ናችሁ፣ አስመርማሪ ናችሁ፣ ወንጀል መርማሪ ናችሁ፣ ምናምን ምናምን ነገር። ይሄ ደግሞ አይሄድም ከዚህ ህዝብ ጋር በተለይ እናትና አባት። እኔ እውነቱ ልንገራችሁ፣ እናትና አባት ትልቅ ጥፋት አጥፍተዋል፣ በጣም ትልቅ ጥፋት ያ በኦሮሞ እኔ በኦሮሞ ኦሮሞ ኦሮሞ ቤት ነው የሚሄደው በነገራችን ላይ የኦሮሞ አባቶች አሉ ከፋም ደግሞ ያ የኦሮሞ አባቶች አሉ። እች ልጅ ለዚህ ቤተሰብ ለዚህ ህዝብ ልጅ ናት። እሱም እንደዛ ምን አንቀልቅሏችሁ ሌላ ቦታ እንደሄዳችሁ እንግዲህ እግዚአብሔር ይሆንላችሁ። ይሄ ደግሞ እንያዚዛል ሰው የሄዳችሁበት ቦታ ላይ ፍርድ ይስጣችሁ ልትባሉ ትችላላችሁ። እውነት እንኳን ቢኖር ሊደበቅባችሁ ይችላል። እንደዚህ አይነት ነገር ሲሆን ሰው ከቤቱ አይወጣም። የፈለገ ነገር ቢመጣ ሰው ከቤቱ አይወጣም። ሰው በሀገሩ ህግ ነው እንጂ እንደዚህ በሉልኝ። እልህ ነው የሚያስይዛቸው፣ እንደውም እነዚያኞቹ ማለት ነው ፍርድ ሰጪዎቹንም መርማሪዎቹንም አስመርማሪዎቹንም እልህ ነው የሚያስይዛቸው። እኔ አሁን በፍለግ ስም ነግራቸው የትልቅ ስህተት ምክንያትና ከባት ላይ ያየሁትኝ ትልቁ ስህተት ይሄ ነው። ገባችሁ? ይሄ ጥሩ አይደለም። ጥሩ አይደለም። ህግ አለ፣ ህግ ይዞታል። በህግ ከህግ ያለፈ ደግሞ አባቶች አሉ፣ ስርዓት አለ። ኦሮሞ እንኳንስ ሁለት አንድ ባልና ሚስት አይደለም እናንተ ያለ አህያኔ ቤት አይገባም። አይደለም ኦነግና ፌዴራል መንግስቱ ሲጣላ የኦሮሞ አባቶች ናቸው የሚፈቱት አባገዳዎች ናቸው ያ ኦሮሞ የራሱ ስርና ህግ አለው በማንም የማይመራበት ኦኬ የኦሮሚያ ጨፌ ሲባል ሰምታችሁ ታውቃላችሁ ዝም ብላችሁ ገብታችሁ አታኩ ጥልቅልቅ አትበሉ አከሌ ድረስልን አከሌ ድረስልን አከሌ አንተ እዛው ለፍልፍ ለምትፈልገው ነገር ገባ ግን እልፍ ካለ አትግቡ። እንደዚህ አይነት ነገር ላይ በነብስ ጉዳይ ላይ በኦሮሞ ጉዳይ ላይ አትግቡ። እንደ ሀገር የጋራ ሲሆን የኢትዮጵያ ጉዳይ ላይ ትገባላችሁ እንጂ እንደዚህ በእንደዚህ ነገር ላይ አይገባም። ለወደፊቱ ተጠንቀቁ፣ ተጠንቀቁ። ከኦሮሞ ጋር የሚያገናችሁ የሀገር ጉዳይ ነው እ የቀነኒና የአንዷለም ጉዳይ አይደለም። በፍላጎት ታዳምጣለ፣ ዘፈኑ በፍላጎት ልትወደ ትችላለ እንጂ ለአንተና ለኢንተርናሽናል ዘፈን ሲዘፍን ምናልባት የኔ ዘፋኝ ነው ልትለው ትችላለህ። ወይ የኦሮሞ ሕዝብ ዘፈን የኔ ባህል ነው ብለህ ልታዳምጠ እንደ ባህል ግን እንደዚያ ነው። ጉዳይ ላትብ ጥልቅ ትበሉ። በተለይ አንዳንድ ሰዎች ያላቸው ይሄ ለኦሮሞ ሕዝብ ንቀፍ ነው። እኔ አሁን ልንገራችሁ አለ እንደ ናቃችሁ ነው የምቆጥረው። እውነቱን ልንገራችሁ በጣም ንቃችሁ ነው ማለት ነው። በጣም በቃ በእኛ ፍርድ ላይ በእኛ ፍርድ ላይ በቃ ኦሮሞ ህግ እንደማያከብር አድርጋችሁ ነው ያያችሁት። ኦሮሞ በቃ እንትን እንደሆነ ነው ያያችሁት። ኢቨን ከኦሮሞ አልፎ የኢትዮጵያን ህገ መንግስት አላከበራችሁም ማለት ነው። እንኳን እንደዚህ በትልቅ ታዋቂ ሰዎች አይደለም የማይታወቁ ሰዎች እንኳን ሲሞቱ ህገ መንግስቱ ፍርድ ይሰጣል።